እንዴት ናችሁ ልጆች? ስሜ የሻምባ ወርቄ ይባላል። የስነ ልቦና ባለሙያ ነኝ። የስነልቦና ልቦና ማለት በእንግሊዝኛ ሳይኮሎጂ የሚባለው ነው። እና እናንተ ነገን በደንብ ትምህርት ከፍ ያላችሁ ስትሄዱ ታውቁታላችሁ። እና ዛሬ ከእናንተ ጋር ሁሌ በየትምህርት ቤቱ በየአላችሁበት ወላጆችም ስለሚጠይቋቸው ጥያቄ እናነሳለን። ልጆች ምን መሆን ትፈልጋላችሁ ይሏችሁ አለ። ያ ማለት ምን ማለት ነው? ስለ ሙያ እናነሳለን ማለት ነው። የሙያ ዝንባሌ በተመለከተ ምንድነው የሚለው እንመለከታለን። እንደ ከዛ በፊት ግን ልጆች እራሱ ሙያ ስንል ምን ማለት ነው? እናንተ አሁን ነገ ስታድጉ ትልልቅ ቦታዎች ላይ ትሆናላችሁ። ብዙ ነገሮችን ካጠናችሁ በኋላ በሆነ ሙያ ዘርፍ ላይ ትሆናላችሁ፣ ስኬታማ ትሆናላችሁ። ከዛ በፊት ግን ራሱ ሙያ ማለት ምንድን ነው የሚለውን ነገር ማወቅ ያስፈልገናል። እንግዲህ ሙያ ስንል በዓለም ላይ ብዙ አይነት የስራ ዘርፎች አሉ። ስለዚህ እነዚያ ሙያዎች እውቀት የሚፈልጉ፣ ክህሎት የሚፈልጉ፣ የአንድን ሰው ተሰጥኦ የሚፈልጉ ናቸው። ስለዚህ አሁን በሀገራችን ብንወስድ በዓለም አቀፍ ብንወስድ ብዙ አይነት የሙያ ዘርፎች አሉ እና እነዚያን ሙያዎችን መሰረት ያደረገ ከግለሰቡ ስብዕና ጋር ወይም ደግሞ ከእናንተ ስብዕና ከእናንተ ተሰጥኦ ጋር የሚገናኝ ሲሆን ደግሞ ያን የሙያ ዝንባሌ ብለን እንወስደዋለን። ስለዚህ ሙያ ማለት የስራ ዘርፍ ነው ማለት ነው። ለምሳሌ አርቲስት ሊሆን ይችላል፣ ወይ ዶክተር መሆን፣ መምህር መሆን፣ ኳስ ተጫዋች መሆን፣ ስዕል ሳይ መሆን፣ እነዚህ ሁሉ የሙያ ዘርፎች ናቸው። ስለዚህ የሙያ ማለት የስራ ዘርፍ ነው። ስለዚህ ያ የስራ ዘርፍ ደግሞ ምን ውቀት ይጠይቃል፣ ምን ክህሎት ይጠይቃል የሚለው ነገር ሁሉ የሚያሳይ ነው። እንግዲህ ከዚህ ጋር በተገናኘ ልጆች ምናነሳው ምንድ ነው፣ እናንተ አሁን ቀደም ብዬ እንዳነሳውላችሁ ምን መሆን ትፈልጋላችሁ ስትባሉ ዶክተር መሆን ስዕል መሳል ፈልጋል፣ ወይም ኳስ ተጫዋች፣ መምህር፣ ዶክተር፣ ፓይለት ልትሉች አላችሁ አይደለ? ስለዚህ ይህን ስትመርጡት ግን ከእናንተ እውቀት ጋር ከእናንተ ተሰጥቶ ጋር ደግሞ አንድ መሆን አለበት። ወላጆች ሲናገሩ ሰምታችሁ ወይም ወላጆች አስገድዷችሁ፣ ወላጆች ሲሏችሁ ሰምታችሁ ወይም ጓደኞቻችሁ ሳይሆን ማለት ያለብን ቀደም ብለን እንዳነሳ ነው ያ ሙያ የሚፈልገው ተሰጥቶ አለ፣ የሚፈልገው እውቀት አለ፣ የሚፈልገው ዝንባሌ አለ። የዝንባሌያችን ስትሆኑ ስኬታማ ትሆናላችሁ። ስለዚህ የሙያ ዝንባሌ ምርጫ ወይም የሙያ ዝንባሌ ስንል ሙያው ከሚፈልገው ጋር አንድ ላይ መሆን ማለት ነው፣ ወይም መወዳጀት። ያ ማለት ማለት ነው። ለምሳሌ የእናንተ ተሰጥቷችኋል። ለምሳሌ ስዕል መሳል የሚፈልግ ሰው ስዕል በኋላ ደግሞ በጣም ጥሩ አይነት ስዕል የሚስል ሰው ቢሆን አርቲስት ቢሆን አሁን ለምሳሌ ድራማዎችን መስራት የሚፈልግ ወይም ሙዚቃዎችን መለማመድ የሚፈልግ ሰው ቢሆን ነገ በጣም በሙዚቃው ዘርፍ ቢሆን፣ ለምሳሌ ሐኪም ደግሞ የሚፈልገው እውቀትና የሚፈልገው ስብዕና አለ ወይም ደግሞ ጠባይ አለ። ከዛ ጠባይ ጋር ራስን አወዳጅቶ ወደዛ ዘርፍ መግባት የሙያ ዝንባሌ ምርጫ ብለን እንጠራዋለን። ልጆች የሚፈልጉት ነገር የሙያ ዝንባሌያቸው የነገ የሙያ ምርጫቸው ነገ በሕይወት የሚገልጡት መሆን እንዴት ማወቅ የምንችለው? እዚ ጋ ልጆችም ወላጆችም ኃላፊነት መውሰድ ያስፈልገናል። እንግዲህ ልጆች ተሰጥቸውን በደንብ እንዲፈትሹ፣ እንግዲህ ልጆች ደግሞ ብለን ስናነሳ ገና ከታች ያሉ ኤሌመንታሪ ላይ ያሉ ልጆች አሉ፣ አንደኛ ክፍል፣ ሁለተኛ ክፍል። ከፍ ያሉት ደግሞ በእድሜም እየጨመሩ ሲመጡ አሳሰብ ከፍ እያለ ስለሚሄድ፣ ስለዚህ ልጆች ገና ከልጅነታቸው ጀምሮ ምን መሆን ትፈልጋለህ ሲባል ብዙ ነገሮች ሊሉ ይችላሉ። ለምሳሌ ዶክተር ይላሉ፣ ፓይለት ይላሉ፣ ፖሊስ ይላሉ፣ መምህር ሊሉ ይችላሉ። እኔ ኳስ ተጫዋች መሆን ምፈልግ ይላሉ። ይህ ንግግር ግን ከየት ነው የመጣው የሚለው ነገር በጣም ጥንቃቄ ማድረግ ያስፈልገናል። ምክንያቱም የልጆች ታች ላይ ያሉ እኔ ስዕል ነው መሳል ምፈልግ ሲሉ በትክክል የተሰጣቸውን እያወጡት ነው ወይ ዝንባሌያቸውን ተግባራዊ እያደረጉት ነው ወይ የሚለው ነገር በደንብ መከተል ያስፈልጋል። ስለዚህ ገና ከታች ክፍል ጀምረው ገና ከልጅነታቸው ጀምረው እንግዲህ አእምሯችን እያደገ አይደለም ሄደው በተለይ ደግሞ ይሄ እስከ ስድስት ዓመት እስከ ሶስት ዓመት ጀምሮ ያለው ደግሞ የጨዋታ ወቅት ነው። ከጨዋታ ጋር በተገናኘ ግን ራሳቸው የሚገጹበት ወቅት ነው። የልጆች ትልቁ ስራ ምንድነው የሚባል ልጆች የእናንተ ትልቁ ስራ ምንድነው የሚባል ጨዋታ ነው። ጨዋታ ግን እናንተ ጨዋታ በመጫወት መዘናቶች አይደለም፣ አእምሯችሁ እያደገ የሚሄድበት መንገድ ነው። ስለዚህ ልጆች ሲጫወት ምን ሊያደርጉ ይችላሉ? ለምሳሌ ሲጫወቱ ስዕል ይስላሉ፣ ቤት ይስላሉ፣ የሆነ ነገር ያደርጋሉ። ወይም ደግሞ ሙዚቃዎችን ሊጫወቱ ይችላሉ፣ ወይም የራሳቸውን ፍላጎት ያወጣሉ። ስለዚህ በጨዋታም ይሁን በእያንዳንዱ የቀን ተቀን እንቅስቃሴያቸው ላይ ልጆች ምን እያንጸባርቁ ነው የሚለው ነገር በደንብ ትኩረት አድርገ መስራት አለብን። በአንዴ በቃል ሲናገር እኔ መሆን ፈልገው ይህን ነው ሳይሆን በተግባር ልጄ እየገለጡ ያለው ነገር ምንድን ነው የሚለውን ነገር ማየት ያስፈልጋል። ለምሳሌ ከጋዜጠኝነት ጋር በተገናኘ አንድ ሰው ጋዜጠኛ መሆን እፈልጋለሁ ሲል ጋዜጠኛ ምንድነው የሚፈልገው ገና ልጆች ለምሳሌ ከታች ጀምረው ብዙ ንግግሮች ሊያደርጉ ይችላሉ፣ ጽሁፎች ሊጽፉ ይችላሉ፣ መድረኩ ሊመሩ ይችላሉ። ጨዋታ ሲጫወቱ ጓደኞቻቸውን በጋራ አድርገው እነሱ ናቸው ሊድ የሚያደርጉ ፕሮግራም ይመራሉ። በጓደኞቻቸው መካከል ልጆችን ባልተገባ መንገድ፣ ስብዕናቸውን በማይጎዳ መንገድ፣ የማህበረሰብ ሴቶቻችን፣ ወራናችን በማይጎዳ መንገድ ሆኖ በጨዋታም ይሁን በተለያየ የዕለት ተዕለት እንቅስቃሴያቸው ግን ልጆች ራሳቸውን እንዲገልጡ የራሳቸውን ማነት እንዲያወጡ አድርገን በሂደት ነው ልናውቅ የምንችለው። የዳበረ የዳበረ ሲሄድ ከፍ እያለ ሲሄድ ራሱን ችሎ ይወጣል። ግና በእንጭጩ ልጅ የሚሆን የምችለው ይህ ነው ብሎ መወሰን ብቻ ሳይሆን ማገዝ ያስፈልጋል ማለት ነው። ልጆች ራሳቸው እድሜያቸው እየጨመረ ሲሄድ የትኛው እድሜ ላይ ነው የኔን የነገ የሕይወቴን መስመር ላውቅ የሚችለው የሚል ጥያቄ ሊያነሱ ይችላሉ። ወላጆችን በተመሳሳይ ሁኔታ በአእምሮ መዳበር፣ በማህበራዊ ክህሎት መዳበር፣ በመንፈሳዊነት መዳበር፣ በስነ ልቦና መዳበር፣ በስሜት መዳበር፣ በሁሉ መንገድ እየዳበርነ እያደግነ ስንሄድ ራሳችን ለመፈለግና ራሳችን ለማወቅ ክፍት ነው የሚሆነው። ያ ማለት ማለት ነው እድሜ ወስኖ ነው ማለት ነው። ለምሳሌ አንዳንዶቻችን አብስተን ከሰራን አብስተን እውቀቶችን ካገኘን አብስተን ራሳችን ላይ ዋጋ ሰጥተን ካወቅን እና ስለ ሙያዎች፣ ስለ ነገ ማነታችን ከሰራን ገና ለልጅነታችን፣ ገና በአፍላ እድሜ ልጅነት ወይም ደግሞ ገና ከመጀመሪያው ጀምሮ ነገ የልጅ መስመር ይህ ነው ብለን ለይተን ልናሳድገውን እንችላለን። ነገር ግን ከእኛ ከአስተዳደጋችን ሁኔታን ብንመለከተው ከትምህርት ሁኔታችን ብንመለከተው እያንዳንዱ ተሰቶችንን እንድናወጣ የሚያደርጉ መንገዶች ስለሌሉ ተሰቷችን እንድናወጣ ራሳችንን እንድንፈልግ የሚያስችሉ ሁኔታዎች ሊዘገዩ ይችላሉ። አንዳንድ ወላጆች ልጆቻቸውን በደንብ ማንነታቸው እንዲዳብር በማድረግ ብዙ ነገሮች እንዲሞክሩ በማድረግ የልጆቻቸውን የነገ እጣፈንታቸውን ወይም ደግሞ የነገ የሙያ ዝንባሌያቸውን ተውሎ ለውሉ እንዲመርጡት ሊያስችሉ ይችላሉ። ስለዚህ እድሜ ደረጃ ሊለያይ ይችላል ማለት ነው። እድሜያችን አንዳንዶቹ ገና ምናልባት በትምህርት ደረጃ እንኳ ብንወስነው ና ገና በአንደኛ ክፍል በአንደኛ ደረጃ የትምህርት ደረጃ ላይ በዚህ በአስራዎቹ አካባቢ ሲጨርሱ ሙያቸው ሊያውቁ ይችላሉ። ግን ማወቅ ሳይሆን እያዳበሩ መሄድ ነው። አሁን አንዳንድ ጊዜ ምን ይደረጋል፣ ሳናውቅ እንቀርና ዘግይተን መፈለግ እንጀምራለን። ወይም ደግሞ ልጆቻችን ራሳቸው እንዳያውቁ እናደርጋቸውና መጨረሻ ላይ ሙያው ጋር ስናስበው ሙያውን እንዲመርጡት እናስገድድ ወይም ደግሞ እንዲመርጡት እናስችል እንችላለን። ነገር ግን ሙያውን ከመምረጣችን በፊት ግን እኛ ራሳችን ሙያውን ለመሸከም ሙያውን ለመሆን የሚያስችል ነገር ሰርተንላቸዋል ወይ ብለን ማሰብ ይጠበቅብናልና ከእድሜያቸው ጋር ልጆች እንዲያድጉ ደግሞ ማስኬድ ይገባል ማለት ነው። እንግዲህ ወላጆች ደግሞ ስለ ወላጆች ስለኛ ደግሞ እስኪ እናንሳ። ወላጆች በልጆች የሙያ ምርጫ ላይ የእኛ ፍላጎት የእኛ ሀሳብ ጣልቃ ገብቶ የልጆችን የሙያ ምርጫ እንዲመርጥ ማድረግ የለበትም። አንዳንድ ጊዜ እናደርጋለን። እኛ ምንመኘው የሙያ ምርጫ ሊሆን ይችላል፣ እኛ እንድንሆን ምንፈልገው ማለት ነው። ስለዚህ ልጆቻችንን የእኛ ማካካሻ ማድረግ የለብንም። ምናልባት የእኛ የተሳሳተ አስተሳሰብ ሊሆን ይችላል። ስለዚህ ከዘመኑ ብንመለከተው ዘመን እያደገ ዘመን ዓመተ ምሕረት ብቻ ሳይሆን ብዙ ነገሮች እያደጉ ነው የሚሄዱ። እኛ የነበረን እሳቤና አሁን ያለው እሳቤ ሊለያይ ይችላል። ስለዚህ ከዛ ባለፈ ደግሞ ስብዕናችን በጣም ይለያያል። ልጆቻችንን እኛ በጣም የምንለያያለ የምንለያየው ሰው ስለሆነ ጭምር ነው። መጀመሪያ ልጆቻችን የሙያ ዝንባሌያቸውን ሲመርጡ እነሱ እንዲመርጡ ማስቻል ያስፈልገናል። እነሱ እንዲመርጡ ማድረግ ያስፈልገናል። ስለዚህ ያን እንዲመርጡ ስናስችል ደግሞ ምንድን ነው ማድረግ የሚገባል? ልጆቻችን ምን አይነት ነገሮችን እያደረጉ ነው? ምን አይነት ሙከራዎች አሉ? ስለዚህ ከልጆቻችን ህይወት ጋር አብረን ምንኖር አለብን ማለት ነው። ልጆቻችን ከክፍል ክፍል መሸጋገራቸውን ወይም ልጆቻችን በአካል እያደጉ በሌሎች ነገሮች ደህና መሆናቸውን ብቻ ሳይሆን በአእምሮ ማደጋቸውን በስብና ማደጋቸውን በህይወት ምርጫ ማደጋቸውን በእያንዳንዱ የህይወታችን የልጆች የህይወታቸው ጉዞ ላይ አብረን ከሆነ ለውጦች እናስተውላለን። ለውጦች ደግሞ ከእድሜ እድሜ ይለያያሉ። ከዛ ባለፈ ደግሞ ልጅነት ላይ ምናደርገና በተለይ ልጅነት የሚለውን ህፃነት እንግዲህ እንዳከፋፈል ይለያያል አይደለ? እኔ አሁን ህፃነት ብዬ ወሰድኩት እስከ ሁለት ዓመት ያለውን የእድሜ ዘመን ነው። ከዛ ደግሞ የልጅነት ዘመን እንደምንወስደው ከሁለት ዓመት እስከ ሰባት ዓመት ልጆች ምን ያደርጉ ነበረ? ምን አስተውለናል? ከሰባት ዓመት እስከ አስራ ሁለት ዓመት ምን እያስተዋለ ነው? ልጆች ብዙ አይነት ለውጥ ያላቸው ከእውቀት ጋር የሚገናኝ ለውጥ አለ። ከስብና ጋር የሚገናኝ ለውጦች አሉ። ምናልባት ተፈጥሮ ለውጦች ሊኖሩ ይችላሉ። አሁን እያነሳ ከሙያ ዝንባሌ ጋር ስለሆነ በእያንዳንዱ የልጆቻችን የህይወት መስመር ጉዞ ላይ ልጆቻችን ምን እያስተናገዱ ነው? ምን አይነቶችን እያየንባቸው ነው? ስለዚህ ልጆች ስብዕና ጋር ከልጆች የዕለት ዕለት እንቅስቃሴያቸው ጋር ከልጆች ማንነት ጋር የሚወዳጀውን የሚሄደውን ነገር እያስተዋለ ለዛ ነገሮች ደግሞ ድጋፍ እያደረግን የእውቀት ድጋፍ የቁሳቁስ ድጋፍ እያደረግን ልጆች በትክክል የሙያ ምርጫቸውን እንዲመርጡ ማስቻል። አሁን ይህን ስናደርግ ምናልባት እንደ ማህበረሰብ ደግሞ ስንወስድ አንዳንዱ ሙያውን ማያውቁ ማህበረሰብ ማያውቁ ወላጅ ሊኖር ይችላል። ምናውቅ ልኖር እንችላለን። ማናውቅ ልኖር እንችላለን። ግን የሚፈለገው ምንድን ነው? ልጄ በምን መንገድ እያደገ ነው? ግዴታ አንዱን ነገር ለመምረጥ ሙያው ማወቅ ላይ ይጠበቅብን ይችላል። አሁን ደግሞ ቴክኖሎጂ በጣም እንቀረብ ነው። ስለዚህ ማድረግ የሚገባ ምንድን ነው? ልጆቼ በትክክል አእምሯቸው እያደገ የሄደ ከሆነ ከተረዳ፣ ልጆች በእያንዳንዱ ውሳኔያቸው ላይ እኛ ራሳቸውን እያወቁ እንዲሄዱ ካደረግን የሚወስኑት ውሳኔም ጤናማ እንዲሆን ስለምናስችላቸው የሙያ መስካቸውም የሙያ ምርጫቸውም ጤናማ እንዲሆኑ ማድረግ እንችላለን ማለት ነውና፣ ስለዚህ ወላጆች የልጆችን የሙያ መስክ አመራረጥ ላይ ልጆች እንዲዳብሩ በማድረግ በኩል እና ራሳቸውን እንዲወስኑ በማድረግ በኩል ማገዝ ይገባል ማለት ነው። እንግዲህ ብዙውን ጊዜ በልጆች ፍላጎትና በወላጆች ፍላጎት መካከል ልዩነት አለ። በስራ አጋጣሚ ልጆች ያጋጥሙናል እና እንዲሁም ባካ ያደጉ ምናልባት ወደ ዩኒቨርሲቲ ምርጫው ሊደረሱ ልጆች እኔ የምፈልገው ይህኛውን ሙያ ነው፣ ወላጆች ግን እንደዚህ ብለውኛል። ወንድሙ እንደዚህ ብሎኛል። ሌሎቹ እንደዚህ ብለውኛል። ምናልባት ወላጆችና ወንድሞች የሚሏቸው ደግሞ በትላልቅ ደረጃዎች ሊሆኑ ይችላሉ። ይህ የራሱነት ተጽዕኖ ሊሆን ይችላል። ስለዚህ ምንድን ነው እዚጋ ማንሳት የሚገባን፣ በመጀመሪያ ሁኔታ ላይ ልጆችን አብረው እንዲያድጉ አድርገናቸዋል ወይ ነው። ልጆችን አንዳንድ ጊዜ ሳናሳድጋቸው ከመጣን ማሳደግ ማለት በአካል ማደግ ብቻ አይደለም እና በአእምሮ እያሳደግናቸው ራሳቸው እንዲችሉ የራሳቸውን ውሳኔ ራሳቸው እንዲወስኑ ስለ ሙያ ምርጫ በደንብ እንዲያውቁ ስለ ሙያ ምርጫ ስንድ ምንድነው ሙያ ሊገዛ የሚያስችል ማንነት እንዲኖራቸው፣ ስብና እንዲኖራቸው፣ እውቀት እንዲኖራቸው፣ ክሎት እንዲኖራቸው አስችለናቸው ከመጣን ሜዳ ነው የምንሰጣቸው፣ ነጻ ፍቃድ ነው የምንሰጣቸው። ልጆች ራሳቸው መውሰን ይጠበቅባቸዋል። ስለዚህ አንዳንድ ጊዜ ተጽዕኖ በሁለት መልኩ ብናየው መልካም ነው። ስለዚህ አንዳንድ ጊዜ ተጽዕኖ ምንድን ነው ወይም ደግሞ የወላጆች አንዳንድ ተጽዕኖ የሚያደርጉት ልጆቻችን በዚህ መንገድ ሳንሰራ እንመጣና የነሱን እኛ ያንን እምናውቅላችሁ ወይም ደግሞ ምንድነው ነገ እነሱ ወደ ሰሳት መንገድ ሊመርጡ ይችላሉ። ወይም ምን እንደሚመርጡ እራሱ ሊያውቁት ይችላሉ። አንዳንድ ጊዜ ልጆች ምን እንደሚመርጡ ላያውቁት ይችላሉ። ሙያውንም አያውቁትም። ወይም ደግሞ ይህን ነው የምፈልግ ሲሉ በተረዳ መንገድ ላይሆን ይችላል። እውቀት ኑሯቸው ስብና ኑሯቸው እንግዲህ ስብና ስንል ከምን አንፃር ነው? በተለይ ከጠባይ ጋር ወይም ደግሞ ከስነ ምግባር ጋር የሚገናኘውን ከሞራል ጋር የሚገናኘውን ሳይሆን ሙያውን ሊገዛ የሚያስችል ማንነት ለማለትም ጭምር ነው። እና ስለዚህ ሙያዊ ማንነትን ሊገዛ የሚችለውን ማንነት ሳናዳብር ስንቀር አይ ለአንተ የሚበጅህ ነው ልንላቸው እንችላለን። ስለዚህ ወላጆች ማድረግ የሚገባል እኛን ልጄ ማጣት የሚገባ ይህን ነው ወንድሜ ማጣት የሚገባ እህቴ ማጣት የሚገባሽ ይህን ነው ሳይሆን፣ ተላለቆችን ማድረግ የሚገባል ልጆቹ ውሳኔዎችን እንዲወስኑ እኛ በደንብ አድርገን ማብቃት ያስፈልገናል። አሁን ላይም ቢሆን ማለት ነው እያዳበሩት እንኳ መተው እንኳ ባይሆን አሁን ላይ ምን አይነት ነገሮች አሉ፣ ምን አይነት ፍላጎቶች አሉ፣ ለምንድን ያን ሙያ እንድትሆን የፈለግኸው፣ በደንብ አድርጎ መነጋገር ያስፈልጋል እንጂ የመጨረሻው ምርጫ ግን የመጨረሻው ምርጫ አንድ እና አንድ የልጆችን የሙያ መስክ የሚመርጠው ራሱ ግለሰቡ ራሱ ልጁ። ምክንያቱም ነገ ያን መስክ ያን ሙያ የሚኖረው ግለሰቡ ልጁ ስለሆነ። ነገር ግን አሁንም ቢሆን ሙያው ምን እንደሆነ ሙያው ምን አይነት ክህሎት እንደሚፈልግ ሙያው ምን አይነት እውቀት እንደሚፈልግ ያ ግለሰብ ለሙያው ብቁ መሆኑንም አብሮ ማየት እና ማጣጣም መነጋገር ያስፈልጋል። እንግዲህ ወላጆች የልጆቻችሁ ሙያ ዝንባሌ እንዲሳካ በልጆቻችሁ ጫማ መቆም ያስፈልጋል። በልጆቻችን ቦታ መቆም ያስፈልጋል። እንግዲህ አንዳንድ ነገሮች እኛ ሙያውን መፈለግና ለመፈለግ ሊኖር ይችላል። ስለዚህ የግለሰብ ስሜት እንዳይሆን ሙያውን በብዙ መንገድ እያመዘነ ነው በጥሩ እይታ መዘነ ነው አይተ ነው መሆን ይገባዋል። እና ስለዚህ እኔ አልፈለጉትም አንተ ከፈለግህ አሳካው ሂድ ሳይሆን ማድረግ የሚገባን የልጆቻችን የሙያ ምርጫቸው ጤናማ መሆኑ ስለ ሙያ ነው እያወራን ያለ ነው። ሙያ ደግሞ ሳይንስ ነው። ስለ ሳይንስ ነው እያወራን ያለ ነው። ሳይንሶች ሁሉ ሙያዎች ሁሉ ወደ ሙያ መስክ እንመጣ ጤናማ ሙያዎች ናቸውና። ስለዚህ ልጆቻችን የሙያ መስክ እንዲሳካ እኛ ፈቅደናል ከማለት ባሻገር በሞራል ማነሳሳት ያስፈልጋል። ልጆች እንዲነሳሱ፣ እንዲበረታቱ፣ እንዲጥሩ ነገሮች እንዲሞክሩ ያስፈልጋል እና ወላጆች ልጆችን ሁሌ መደገፍ ያስፈልጋል። መደገፍ ደግሞ በሀሳብ መደገፍ ተሰጥኦአቸውን እንዲያወጡ ማድረግ በልምድ እንዲያድግ ማድረግ ሁሌ የቀን ተቀን ስራዎቻቸው እንዲያደርጓት ማድረግ ነገን አቅርብ እንዲስሉ ማድረግ አራዮቻቸው እንዲፈልጉ ማድረግ ያስፈልጋል። ምክንያቱም እያንዳንዱ ነገር የስራ ውጤት ስለሚሆን አንድ ነገር ቁጭ ብሎ አይሳካ። እኔ ይህ መሆን ፈልጋለሁ ሲል ፍላጎት ብቻ ሆኖ ይቀራል። ያ ፍላጎት ግን ተግባራዊ የሚሆነው በድርጊት ሲታገዝ ነው እና ድርጊት ውስጥ ወላጆችም አብራችሁ ገብታችሁ ልጆችን በማነሳሳት ዓላማቸው እንዲሳካ ስናደርግ ልጆቻችን ከብዙ ነገር እንጠብቃቸዋለን ካልተፈለገ ስብና እንጠብቃቸዋለን። ካልተፈለገ መንገድ እንጠብቃቸዋለን። ነገ ልጆቻችን ቁም ነገር ላይ እንዲደርሱ ማድረግ እንችላለን እና ልጆቻችን ዓላማቸው እንዲሳካ ከአሁኑ እንደግፍላለሁ። አመሰግናለሁ።